ናታንና ዳጣ ከባድ ስህተት ሰሩ። ናታንና ዳጣ ፍቅር ሲሰሩ ሲሳሳሙ አቶ ደረጀና ወይዘሮ ማርታ ደረሱባቸው። ዳጣንና ናታንን ከቤት አባረሯቸው። ኤቢ እጅጉን ደስ አላት። ውሃ አለቀሰች። አንጡልኝ አንጡልኝ ዳጣን አለች ሰላምዬ ከባድ ውሳኔ ወሰነች። በቃ ከዚህ በኋላ የራሴን ህይወት እመሰርታለሁ፣ ናታንና ዳጣ ከሌሉ እዚህ ቤት መኖር አልፈልግም ብላ አለች። ከባድ እና በጣም አሳዛኝ ነገር አቶ ደረጀ አቶ ደረጀ ዳጣን የእውነትም ለዚህ አልጠብቅሽም ነበር ለካንቺ ከኤቢና እንዲሁም ከውሃ የበለጥሽ በጣም ክፉ ልጅ ነሽ ብሎ ሲላት፣ እባክህ አባዬ፣ ምንም ነገር አላደረግንም እባክህ ተረዳኝ እያለች ብትለምነውም እንኳ በቃሽ፣ እንኳንም እንኳንም ዲኤንኤ አስመረመርኩ እንኳንም በቃሽ እያለ በጣም ተናደደባት። ውሃ ውሃ እጅጉን የጨነቃትና እጅጉን የተጠበበችው አትናገሪ የተባለችውን ነገር ለማርታ እያንዳንዱ ነገር ነገረቻት። ወይዘሮ ማርታ ይህንንማ ነገር ልክ እንደ ኤቢ ከባድ ስህተት ከመስራቴ በፊት ማጣራት አለብኝ አለች። ሰላምዬ ሰላምዬ ዳጣ ከነገረቻት ታሪክ ጋር ተመሳሰለባትና፣ በቃ ምናልባትም እኮ ዳጣ የእኔ ልጅ ልትሆን ትችላለች። ከዚህ በኋላ ዳጣ ያለችበትን እያንዳንዱ እርምጃና የምትገባበትን የምትወጣበትን መከታተል አለብኝ። በቃ እሷ ናት ልጄ ብላ አመነች። ኤቢ ኤቢ፣ ትሰምኛለሽ? እማዬ፣ እኔን የማያፈቅረኝና የማይወደኝ ከሆነ እዚህ ቤት በፍጹም ናታን አይኖርም ብላ ከባድ ማስጠንቀቂያ ለእናቷ ሰጠች። እናቷ ቆይ ለምን እንደዚህ ታያለሽ? አንቺ ሴት ልጅ አይደለሽ እንዴ? ለምን ትፈልጊያለሽ? ፈላጊ ትሆኛለሽ እንጂ ሴት ልጅ ልክ እንደ ጽጌሬዳ አበባ ናት። ልክ እንዳዴ ናት። ፈክታ መገኘት እንጂ መለማመጥ የለባትም። ትሰምኛለሽ? አንቺ እኔ ምልሽ፣ ቆይ ሴት መሆን አትፈልጊም? እማዬ ሴት ማለት ምን ማለት ነው? ልክ እንደኔ ማለት ነው። እራሷን የምትጠብቅ የራሷ ስራ ያላት፣ አስተዋይ እንዲሁም ደግሞ የማትጨቃጨቅ እኔ ደሬን አንድ ቀን ስጨቀጭቁ አይተሽን ታውቂያለሽ? አይ አላውቅም። አየሽ፣ በቃ የምትጠይቀውን ነገር ፊት ለፊት ብትጠይቂ ይሻልሻል። ነገር ግን እስከ ዛሬ እኔ የገፋፋሁሽ ናታን አንቺን የሚያፈቅርሽ መስሎኝ ነው እንጂ የእውነትም ለአንቺ ስሜት እንደሌለው ባቅ ኑሮ እስከ ዛሬ አልገፋፋሽም ነበር። ስለዚህ ተይውና፣ አንቺ ወጣ ብትይ በጣም ብዙ ሰው ታገኛለሽ። ግን ከዛም ቢሆን መርጠሽ መሆን አለበት እንዴ ብላ ተቆጣቻት። እማዬ ይ አንቺ እኮ ናታንን እንዴት እንዳፈቀርኩት ስላልገባሽ ነው። ደግሞ በፍጹም የዳጣ መሆን አይችልም አለቻት። ሰላም ሰላም! ውድና የተከበራችሁ የትርሲት ስንድቅ ሚዲያ ቤተሰቦች እንዴት ናቸው? ሁሉ ሰላም፣ ሁሉ መልካም። እኔ እግዚአብሔር የተመሰገነ ይሁን ሰላም ነኝ፣ ደህና ነኝ። ለዚህ ቻናል አዲስ ይሆናችሁ ሰብስክራይብ እያደረጋችሁ ቤተሰብ የሆኑ ነባር ቤተሰቦች ደግሞ ስለምትከታተሉኝ እጅጉን አድርጌ አመሰግናለሁ። እጅግ አጓጊውና አስተማሪው ዳጣ ድራማ እንደቀጠለ ይገኛል። ጣዬ ዛሬ ለሰላም ሁሉንም ነገር ነገረቻት እና ጋሽ ያለው ነገር ሁሉም ስህተት ነበር ማለት ነው። በባለፈው ገና ስት መጪ ጎዳና ላይ ነው ያደግኩት አልሽ፣ በኋላ ደግሞ የድሬዳዋ ልጅ ነኝ እያልሽ ብዙ ነገር አልሽ፣ ይህ ሁሉ ውሸት ነው ብላ ስትል፣ እባክሽ ይህን ሁሉ ለማንም እንዳትናገሪ እኔ የጎዳና ልጅ ነኝ እናት የማን እንደሆነች አላውቅም ብላ ስቅስቅ ብላ አለቀሰች። እኔም የማወራሽ ብዙ ታሪክ አለኝ ወደፊት ብላ ስትልም ዳጣዬ አባቷን አፈጠጠችው። አባዬ ተሰማኛለህ፣ እውነት ለመናገር እትዬን ባየው ቁጥር፣ ሰላምዬን ባየው ቁጥር እናቴ በጣም እያናፈቀች ነው። በተለይ ሰላምዬ ጸጉሬን ስትዳብሰኝ፣ ጸጉሬን ስትሰራልኝ እናቴ ሁሉ ልክ እንዴ ሰላም ነው የምትመስለኝ። እናም እኔ ምንም አልፈልግም ያንተን ሀብት፣ ያንተን ንብረት እንዲሁም ደግሞ ይሄንን ልብስ፣ ይሄንን በቃ ይሄንን ጽድት ያለ ህይወት፣ አልፈልግም የምፈልገው እናቴን ብቻ ነው ብላ አለችው። ቆይ አንቺ እናትሽን ባታቂያት ይሻልሻል፣ እባክሽም ብሎ ሲላት፣ ቆይ ምን ለማለት ፈልገህ ነው አባዬ? እናቴ ምን አድርገሃለች? ምንም አላደረገችኝም፣ ግን ደግሞ ጥሩ አይደለም ላንቺ ብሎ ሲላት፣ እሱንን ያልወሰንም፣ ተሰማኛለህ አባዬ። አንተ እኮ የምፈልገውን ነገር ሙሉ ታሟላልኛለህ፣ ግን በፍጹም የእናቱን ፍቅር ልትሰጠኝ አትችልም። እናቴ በጣም ታስፈልገኛለች በአሁኑ ሰዓት ብለዋ እያወራሽ ባለበት ሰዓት ውሃ ሁሉንም ነገር ትሰማለች። ከዛ ቆይ ምን እያልሽ ነው ዳጣ? አልገባኝም። አንቺ እናትሽን አታውቂያትም። አባቴ አባቴ እያለች መኮላተፍ ስታበዛ ከዛ እንባዋ እየወረደ ዳጣ፣ ትሰሚኛለሽ? ይሄንን ነገር አልሰማሽም አላየሽም አሉ ለማንም ትናገሬና በተለይ ለትዬና እንዲሁም ለኤቢ ከተናገርሽ እኔ ጋ የመጨረሻችን ነው የሚሆነው። ቆይ ምን እያልሽ ነው? ነገርኩሽ። ኬክ ሁሌ የጋብዝሻለሁ፣ ይሄንን እውነታ ግን አትናገሪም ብላ አለቻት። ናቱ ናቱና እንዲሁም ዳጣ ዛሬ ጥሩ ጊዜ አሳለፉ። እና ምን አይነት ባል ትመኛለሽ ብሎ ሲላት ልክ እንዳንተ አለችው። ግን ምን ዋጋ አለው? አንተ ደግሞ ልክ እንደ ኤቢ አይነት ሴት ይገባሃል ብላ ስትል ቆይ አንቺ ልጅ ለምንድነው ሁሌ ኤቢ ኤቢ የምትይኝ እ? ምን ችግር አለው ትወድሃለች ታፈቅርሃለች በዛ ላይ የሀብታም ልጅ ናት። ሁሉ ነገሯ እኮ ያምራል ማለት ሴት ናት ሁይ፣ በቃ ዳጣ እንዳመጣልሽ ነው አይደል የምታወሪው ምን ማለት ነው ናታን ቆይ አንቺ ሀብት ንብረት ይሄ ልብስ ይሄ ጌጣጌጥ መልክ ምናምን ይመስልሻል እኔ የምትመቸኝ ሌላ ልጅ አለች ምን እውነትህን ነው አዎ ግን አንቺ የእውነትም እንዴን አይነት ወንድመችሻል እንዴ? አዎ። እኔ እንጃ ብቻ ግን ስለዛ አስቤ አላውቅም። ግን ደግሞ አንተ ጋር ማውራት ከጀመርን ጀምሮ ማለቴ በወንድምና በህት ላያየኋቸው መልካም ነገሮች የእኔም በህይወቴ ቢያጋጥሙኝ ብዬ ደስ ይለኛል። ይሄ ነው በቃ ምኞቴ። እንደዛ ከሆነ ጥሩ እያለ ቴክስት አደረገላት። ቆይ ምን ሆነህ ነው ናታን? ለምንድን ነው በዚህ በጨለማ የጠራኸኝ? ብላ ስትለው እና የዚህ ቁጭ በይ። አረ እኔ በፍጹም አልቀመጥም ደግሞ እኮ መሽቷል እትዬና ጋሼ ያሉት ሳሎን ነው እባክህን ብላ ስትለው እኔ ምልሽ እያለ አይኑን በደንብ ስምጥምጥ ሲያደርገው ቆይ እኔ ምልክ አንተ ላይ ከኔ ፍቅር ይዞሃል እንዴ ምን ማለት ፈልገሽ ነው አንቺ ግን የመጣልሽን ፊት ለፊት ነው እንዴም ውጭ ማድረግ የምትችው እ እና ታዲያ ምን ላድርግ አልገባኝማ ነይ እዚህ ተቀመጪ እንደገና ደግሞ አስተያየት ምናምን ልክ የፍቅር እኮ ነው ብላ ስትለው ናታንዬ እያማለላት ወደ ራሷ ጠጋ እያለ አቶ ደረጀ እና ማርታ ደግሞ እኔ ምልህ ግን አሁን ዳጣ እማን ክፍል ትመስልሃለች ብላ ስትል፣ እንዴ ማርቲ እክፍሏ ነዋ። አይ እኔ ግን አይመስለኝም፣ ሴቶቻችን፣ ልጆቻችን እኮ አድገዋል። ዳጣንም እንዳንቲት ሴት ልጅ ነው የማያት እና ከናታን ጋር መቀራረቧን በፍጹም አልወደድኩትም ብላለች። አረ በፍጹም ማርቲ አይመስለኝም። እንደዛ ከሆነ እኔ ልቀጣ ሂድ፣ ብላ አለችው። አቶ ደረጀ እየሮጠ ሲሄድ የማይታመን ነገር አየ። እናም አባረራቸው ሁሉንም።